ደስ የሚለው ዜና ምንድን ነው? እሱ እፎይ ከሀገር ሊወጣ ነው፣ ኤርፖርት ጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው እፎይ የጠፋ ተሽለኮለከ ቪዲዮ መረጃ ይዘናል። የትማ መልጥንን ብላችሁ ወሬ የምታወሩ ማለት ነው፣ የቀባጠራችሁ ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል። እውነት ነው አይደል የተናገሩት? ዛሬ ምነው ተሽለኮለከ። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት ምናምን፣ ምንም የሚመጣ ነገር የለም አለህን ቁጭ ብሎ ጭቃ ሲጠፈጥፍ የሚውል ህፃን አይነት አድርጎ ነው የሳለው። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለች ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስጥልን። ወደ ተከበራችሁ የኢኦቲ ራክ ስሞች እንደምጋችሁ ዛሬ የምንመለከተው እንግዲህ አብዛኞቻቸው ወንድማችን ውፌ ያለበት ሁኔታ ምንድነው ያላችሁ በኮመንት ላይ ሲጠይቁ ነበር። ለዚህ ነገር ዛሬ መልስ ያመጣሁላችሁ። ምንድነው ውፌ ያለበት ሁኔታ ምንድነው እየተሰሰ የሚገኝ ብሎ ነገር ዛሬ የምንመለከተው ነው የሚሆነው እንደዚህ ወንድማችን ውፌ ባለው የተነሳው፣ ሌላኛው ውፌ ያነሳው አንድ ነገር አለ። እሱ ዛሬ የምንመለከተው ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ። ዛሬም ቢሆን በሊቢያ ተገደው ለሚገኙ ኤርትራውያን ኢትዮጵያውያን ወንድሞቻችን ድምጽ እንሁን። ሊቢያ ላይ ሀበሾች እየታሰሩ አሁን ይገኛሉ። እንደምትመለከቱት ኢትዮጵያውያንና ኤርትራውያን አሁን በሊቢያ ላይ እየታሰሩ እየተገደሉ ይገኛሉ። ወረቀት የሌለው፣ ፓስፖርት የሌለው እንዲሁም መንቀሳቀሻ ፈቃድ የሌለው እንዳለ ሀበሻዊ ሀበሻም ኤርትሬም ሁሉ አፍሪካዊ ስደተኛ እንዲታሰር ረመዳን ጾም በኋላ እንዲታሰር አዲስ ህግ ወጥቷል ማለት ነው። ሀያ አምስቱ የረመዳን ጾም ከገባ ጀምሮ እንደምትመለከቱት እነዚህ ስደተኞችን ወረቀት የላችሁም፣ ፓስፖርት አልያዛችሁም፣ ዶክመንት የላችሁም እያሉ እያሳደዱ በየቤቱ በየህንፃው ላይ ማለት ነው። በመኪናና በፓትሮል በታጀበ መልኩ ነው እንግዲህ የሊቢያ ፖሊሶች በየመንገዱ የሚገኙ ሀበሾችን እንዲሁ ደግሞ ዶክመንት የሌላቸው ዜጎችን ያው እያፈላለጉ ወደየእስር ቤት እያጎሯቸው እንዲሁ ደግሞ አንዳንዶቹ ደግሞ በጥይት ተኩሶ እየገደሏቸው ያለው። እንግዲህ ወገኖቻችን በሊቢያ በስደት ላይ የሚገኙ አሁን ከባድ ሁኔታ ላይ ነው የሚገኙት በጣም በጣም ድምጽ ልንላቸው ይገባል። ሊቢያ ላይ የምትገኙ ስደተኞች አበሾችም እርስ በራስ ለመረዳዳት እንዲሁ ደግሞ ለመደበቅ መኩር። ኤርትራውያን በተለያዩ ሀገራት ድምፃቸውን እያሰሙ ነው። ስደተኝነት ወንጀል አይደለም እያሉ መስማች ነው። እንግዲህ ሁላችንም በቻላቅም ድምጽ ናቸናት ፈልጋለሁ። እስቲ አንድ ግጥም ማለ አሰማኝ። አንቺ ሊቢያ ሆይ ወገኔን አትንኪ፣ ማሻገር ካቃተሽ ለእኛው አስረክቢ። አታሳቅቂብን አይንካው ገፈቱ ለአንቺ መዳብ ቢሆን ወርቅ ነው ለናቱ ቢደላው ባልወጣ ከእናቱ ግያ አሳሩን ባልበላ ደርሶ ከሊቢያ ሰንበሩ እስኪታይ ግርፋት ቅጣቱ በብዙ ሰቆቃ በስቶ እስራቱ ተስፋ አድርጎ ነው ነገን ለተሻለው የሳራን በረሃ ተጠምቶ የተራበው በሞትና በህይወት አጣብቂኝ ሁኔታ ቀይ ባህርን አልፎ ከነጮቹ ቦታ ዩሮን ለመላክ ነው የቀን ከሌት ህልሙ ከራሱ አብልጦ ለሱ ለደከሙ። ስለዚህ ሊቢያ ከቻልሽ አግዣቸው የነገን ማን ያውቃል ላንቺስ የሚገጥመው። አይዞን በስደት ያላቸው ወገኖች አይዞን አሁን እንግዲህ ሁላችንም በቻልን አቅም በምንችልበት ነገር ሁሉ እነዚህ ተወንድሟቸው ድምፅ ልንሆናቸው እና አይዟቸውን ልናቸው ይገባል። በተለይ ኢትዮጵያውያን በጣም ዘንግተናል። ከቻልን ደግሞ በጸሎት እናግዛቸው፣ ጸሎት እናድርግላቸው ለማለት ፈልጋለሁ። ወደ ውላችን ስንመለስ ብዙ ጊዜ በእስልምና ጥያቄ የሚሆንብኝ ነገሮች መሀል አንዱ ይሄ ነገር ነው። ስለ ሑረል ዒን ሲነሳ ትዝ ያለኝ ነገር አለ። ሴቶችም ያው ጥያቄ ያቀርባሉ። ለወንዶች ሑረል ዒን አለ ተባለ፣ ለእኛስ ምንድን ነው የተዘጋጀ? ያው የጀነት ውስጥ ባላለሽ ነው አለቀ ጀነት ውስጥ ባላለች ላጤ የሆነች አትነሪም አብሸው ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ላጤ የለም፣ ወንድ ላጤም ሴት ላጤም የለም ማለት ነው። ወንድ ካለ ሴት እኮ አይኖርም ማለት። ስለዚህ አንዷ ሴት አንችነሽ ነው። አንዷ ሴት አንችነሽ። ስለዚህ ብዙ አይጭነቀሽ። ቁመልሱ ቆንጆን ቆንጆ እያለ አሁንም ቢሆን ጥያቄ ያለኝ እዚ ጋር፣ እንደሚታወቁ በእስልምናው በጀነት ወይም በገነት ውስጥ ከሞቱ በኋላ ማለት ነው ለአንድ ወንድ ሰባ ደናግል ሴቶች ይሰጡታል። ይሄ የሚታወቅ ነው። ሴቶች ደግሞ ምንድን ናቸው የሚል ጥያቄ ነበር። ሴቶች ደግሞ ምን ያገኛል ወንዶች እንደ ሰባት ሴቶችን ካገኙ ሴቶች የሚድር የሚያገኙት የሚል ጥያቄ ነበር እና ለእነሱም ጥያቄ ነበር። ሰው ጠይቀውት ይመስለኛል። እንግዲህ ይህ ውስታዝ እየመለሰን ያለው አንቺ ደግሞ ለአንዱ ሚስቱ ነሽ፣ ከሰዎቹ አንዷ አንቺ ነሽ የሚል ነገር ነው እና እዚሁ ጥያቄ ልጠይቅና ካላችሁ ሙስሊሞች ወንዱ ሰባት ደናግል ሴት የሚያገኝ ከሆነ ሴቷ ደግሞ ስንት ወንድ የምታገኘው? እስቲ ካላቸው የመለስብልኝ። ይሄ ብቻ አይደለም፣ ባይዘው ልጅም ይወልዳል። እዛ ውስጥ ላሰማችሁ ምን እንዳለ ገነት ሄዶ ትዳርም አለ ሴክስም አለ ገነት ላይ ልጅም አለ፣ ልጅ ይወለዳል። ልጅ እንኳን የለም ከፈለገ ነው፣ ሰውየ በሚፈልገው ነገር ነው። ምንድ ምስቆ ሲስ ይደብራል። በጣም መታቀኩ አይቻል ሃይማኖት፣ አረ ለምዶብ ነዋል ሲፈልግ ነው ልጅ የሚኖረው እዛ ገነት ነው። ገነት ውስጥ አላህ ሰባነው ተዐላ ለሰዎች ደስታ የሆነ ታሪኩ ሌላ ታሪክ የለውም። እና በገነት ውስጥ ልጅም አለ ፈለጋችሁ ከሰባት ሴቶች ስንት ልጅ ነው የሚወልደው? አንድ ወንድ ሰባት ሴቶች ነው ያሉ፣ ስንት ልጅ ነው የሚወልደው? ሌላኛው ጥያቄ ነው። እስኪ ይሄ ነገር ደግሞ ከውስጥ አሳጇን በት እንስማ አልሙእሚኑን ወለደ ጀና እንግዲህ ብያቸዋለሁ። ሰው ብዙ አይነት አእምሮት ይኖረዋልና አንድ ሰው ልጅ ካማረው ልጅ ወዳድ ብዙ ሰው አለ አይደል? ድንያ ላይ ልክ አኼራ ላይ እኔ ልጅ ያምረኛል ያለ ሰው አሉ። ረሱል ለ ሰላት ሰላም ካነ ሐምሉሁ ወወብዑሁ ወስኑሁ ፊ ሰዓትን ዋሕዳ ከማ ይስ ፈጣን ምርት ነው ጀነት ውስጥ ያለው ይፀነሳል፣ ይወለዳል። በፈለገው የ የአስር ዓመት ልጅ እፈለጋለሁ ካለ የአስር ዓመት ልጅ ወዲያውን ይመጣል። እንዴት ይሆናል እንዳትሉ፣ በዱኒያ ስሌት እንዳታዩት በአላህ ፍላጎት የሚፈጸም ነገር ስለሆነ፣ በአላህ ውሳኔ የሚፈጸም ነገር ነው። እንግዲህ እነሰማሸው ጭራሽ ፈጣን ምርት ነው። የሀያ ዓመት ልጅ ከፈለግ ይሰጥሻል። ሀያ ዓመት ልጅ ለወንደው ነገሩ ለሴትም አደለም። እና በአጭሩ ካላችሁ ሙስሊሞች መልሱልን፣ ይሄ ማንቋሽ አደለም፣ ይሄ ትምህርታችሁ ነው። ከታታችሁ እንደት ነው የሰማን ያለ ነው። ለምን ታሳየን ካላችሁ ማወቅ ስላለብን ነው። በቃ እናንተ የእኛ ክርስቲያኑ ላይ ሙድ ስትይዙ አንድ ጥቅስ አለ መጽሐፍ ቅዱሳችን ውስጥ ለእኔ ብሎ ሚስቱን የተ ቤተሰቡን የተ ልጆቹን የተወ ሀብቱን ንብረቱን የተወ መቶ እጥፍ አድርጎ ይቀበላል በመንግሥተ ሰማያት የሚለው ታመሱና፣ ይኸው ኦርቶዶክስ ሀቢያን ሚስት መቶ ሚስት አላቸው በገነት ውስጥ መቶ ምን ምን አላቸው እያላችሁ ቀል ሲዙ ነበር፣ ሙድ ሲዙ ነበር። እናንተም ይህን አስተማወታቸው ባጭሩ። ስለዚህ የእናንተ መታወቅስ አለበት ነው። እናንተኛ እኛ እንደዛ አድርጋችሁ ልክ የሆነ መንገድ እየፈታችሁ እንደምታንቋሹ ትውላ። እኛ ለማንቋሽ ሳይሆን ከራሱ ከብሰቶች አንደበት ነው የሰማን የምንገኘው። ካፈራችሁበት ምንም ማድረግ አንችልም እኛ እኛ ያሳፍረንም አሁን ደስ ማባ አስተምሮት እኮ ነው። ሊሆን ይችላል። ሊሆን ይችላል እኮ። እናንተ ጋር ምን ሊሆን ይችላል። እንግዲህ እሱ ደስ እንዳላቸው ነው። እኛ ጋር ስንመጣ ግን እንደዚህ ነገር የለም። እንደሚታወቀው በገነት ውስጥ በመንግስት ሰማይ ውስጥ ምስጋና ነው ያለው ነገር ስንሞት፣ እንግዲህ በዚህው ሰው ተደረ ምን ምን እናሳውኛ ሰውነታችን ታድሶ የማይሞት የማይበሰብስ ስሜት የማይሰማው ይሄ ለነዚህ ነገር ስሜት የማይሰማው ሰውነት ነው የምንነሳው። ያ ሰውነት ደግሞ እንደዚህ ነገሮች አይናፍቁ ነው ሲጀምር ያናፍቁትም ለአህያ ማር እንደማይናፍቃት ሁላ ያ እንደዚህ ዓይነት ነገር የለም ብለን እናስተምራለን። ነገር ስላለ ጥያቄ ስንጠይ መለስ ነው መለሱልን። በቃ ባጭሩ የምታምኑበት ከሆነ እውነት ከሆነ ስንት ልጅ ነው የሚወልደው? መለሱልን። አንድ ሰባ ሴት የሚያገኝ ከሆነ ሴቷ የምታገኘው ደግሞ ስንት ባል ነው የምታገኘው ሰባ ነው ወይስ ከዛ በታች ነው? ለምን ከዛ በታች ነው የሚለው ነገር መልሱልን። ምንድን ነው ጥያቄ ነው። ስ ወደ መጠንበት ዋ ፖይንት እንመለስ። ና ወንድማችን ነፋ እንግዲህ የጠፋ ለምለ የጠፋ የሚል ነገር ብዙዎቻቸው ያነሳች የምትገኘትና እኛ ብቻ አይደለም እንግዲህ በመሰረቱ እኛ የምናነሳ ተጨንቀ ነው ለወንድማችን ነፋ ተጨንቀ ነው እያነሳ የምንገኘው እነሱ ግን ልጁን ለማሳሰር፣ ለማስገደል፣ ለማሸማቅ የሚፈልጉ አካባቢ ደግሞ በዚህ ልክ ጥያቄ እያነሱ ይገኛሉ። የቀባጠራቸው ቪዲዮዎች በሙሉ ሪካርድ ታደርገው ተይዘዋል። እውነት ነው አደለ? የተናገረው ዛሬም ነው። ተሽለኮለከ መውጫና መግቢያው ጠፋችሁ። እናንተ በሙሉ ተተራመሳችሁ። ሀቅ የተናገረላላችሁ አቅርቡታ ተ ወይቺን ሴትዮ ግን ማነው እፎ ሸሽቷል ያላት? ማነው እፎ እየሸሸ ነው ያላት? በእውነት ነው ወይስ አታውቂም? የእኛ ጾም ውስጥ እኮ ነን ያለነው። አሁን ጾም ውስጥ የአብይ ጾም ውስጥ እኮ ነን፣ ሁዳዴ ጾም ውስጥ እኮ ነን ያለ ነው። ይኸውልሽ አቅም ያለው ሁዳዴ ጾም ከገባበት ጊዜ ጀምሮ አቅም ያለው አንድ ቀን ሙሉ ሀያ አራት ሰዓት ነው የሚጾመው ማታ በልቶ ለማታ ማለት ነው። እንደዚያ ጠጋ ሲል ወደ ትንሣኤው ጠጋ ሲል ደግሞ ለሶስት ቀን ይጾማል፣ ለሶስት ቀን እንደዚሁም ደግሞ አሁን እንደነፉ አይነት ጠንካራዎቹ ደግሞ ይሄዱና ሱባኤ ይዛሉ። ሱባኤ ማለት ደግሞ መገለል ማለት ነው። ከእናንተ ሳይሆን ከእኛም ነው፣ ከቤተሰቡም ነው ዞር የሚለው እሱ የሚያወራው ከማጋ ነው። በዚህ ሰዓት ሱባኤ በገባበት በተገለለ ሰዓት ላይ ከክርስቶስ ጋር ብቻ ነው፣ ከማንም ጋር አይነጋገርም። እፍኝ ቆሎ ይዞ ገብቶ ማለት ነው። እፍኝ ቆሎ እየቆረጠመ እንጂ እየሸሸ አይደለም። ለምንድነው የሚሸሸው? ይህ አላጠፋም። እኮፍ ወይ እኔ እኮ ብያለሁ፣ ብዙ ክርስቲያኖችን ብለዋል። አጥፍቶ ከሆነ እኛ ነ የምናቀርበው አምጥተን እሱም ሲጀመር አይሸሽም። አጥፍቶ ከሆነ አይሸሽም። የአባቱ ልጅ እኮ ነው። እኛ እኮ ክርስቲያኖች ለእውነት የቆምን እኮ ነን። እሱም ለእውነት የቆመ ነው። አጥፍቶ ስተት ሰርቶ አይሸሽም። በእውነት ነው እምላችሁ፣ መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ ልክ ከትንሳኤ በኋላ አግኙት። ከትንሳኤ በኋላ እፎ ይመለሳል። በእርግጠኝነት ሆኜ ነው የምነግራችሁ። ሲመለስ ደግሞ ዝም ብሎ አለ የሚመለሰው እንደ ቀድሞ ሊሰራ ነው የሚመለሰው። ስለዚህ እውነት ላይ የተመሰረተ ስለሆነ ማለት ነው እንጂ እየሸሸ አይደለም። ተው እንጂ የታሰቡኝ አላችሁ የት ነው የሚደብቀው? ለምን ይደብቀው? እውነት ከያዘ የምትሉ እብ ክርስቲያኖችም አላቸው ነው እንደዚህ የምትሉና በጣም ነው የምትገርሙኝ። እኔ እንዴ ልጁ ላይ ሞት አውጀውበት እንደንም ይንቀሳቀስ ይጀምር እንዴ ነው አይንቀሳቀሳት የሚሆን ገለዋል እያሉ ሰምታቸው ከዚህ ቤት አንዱ ሪሰርች እየነ ነበር እስር ቤት ከገባ ከተማ ውስጥ የሚራመድ ከሆነ ይገደላል። እስር ቤት ከገባ ምንም አማራጭ የለው። የታሰሩ ሙስሊሞች አሉ እነሱ ይገሉታል። ወደ ውጭ እንወጣ ከሆነ መንገድ የውጭ ሀገር አብዛኛው ሙስሊም ናቸው፣ እነሱ ይገሉታል። ብላንዱ አንድ ወንድ ቪዲዮ ሰርቷል። አንድ ወገናችን ሙስሊም ቪዲዮ ሰርቷል። እሱ ቤተ ገባ ይገደላል፣ ኢትዮጵያም ካለ ይገደላል፣ ወደ ውጭ እንወጣ ከሆነ ይገደላል። የትን ነው እንገልላው ነው? አውጡልን ምትሉ ወዴት ነው ኦፎ የጠፋ ተሽሎ ኩልክ ቪዲዮ መረጃ ይዘናል። የትማ አመልጥነን ብላችሁ ወሬ የምታወሩ ማለት ነው። ኡፎ የትም አላመለጥን፣ እዚህ ነው ያለው። ሱባኤ ነው አሁን እኛ ኦርቶዶክስ ፆም ላይ ነን። ሱባኤ ገብቶ ነው በቃ እሱ ከእግዚአብሔር ጋር እየተነጋገረ ነው። አሁን ከሚያገለግልበት እጥፍ ለአገልግሎት ብቆ ነው ይመጣል። በደንብ ተዘጋጅቶ ማለት ነው። የእግዚአብሔርን ፍቃድ ጠይቆ በደንብ ፀሎት አድርጎ ይመጣል። የትም አይሄድም። የት ይሄዳል? እናንተም እየኖራችኋል። ሀገሩን ጥሎ የት ይሄዳል? የትም አይጠፋም። ምን ነው ጾማችሁ ሳይፈታ ሊበሉት ነው? አታገኙት። እስቲ አንደታችን ከሱ ከፍ የጋራ ቦታ አይሰማችን ነገር አሰማኝ። በእኮ ዙሪያ ሁለት መልእክቶች ላስተላልፍላችሁ ነው የመጣሁት። ልብ ብላችሁ አዳምጡ እፎይ፣ ደና ነው ወይ ላላችሁ እግዚአብሔር የተመሰገነ ይሁን። እፎይ፣ በጣም ደና ነው። ደና ባይሆን ወይም ደግሞ የሆነ ነገር ቢሆን እናሳውቃቸዋለን። አንዳንዶቻችሁ በጣም ልባችሁ ታውቋል። በተለይ ትላንትና በወጣው መግለጫ ማለት ነው ወይም መረጃ የሚቀያየሩበት ክፍል ላይ የማዘዣ ደብዳቤ ወጥቶበታል የሚል ነገር ሰምታችሁ እና የማዘዣ ደብዳቤ ቢወጣ ያስገርማል እንዴ? አያስገርምም ምክንያቱም በአደባባይ ይገደል ብለው ራሱ የሞት ፍርድ ፈርደውበታል ስለዚህ ምንም እንዳትታወኩ ወንድማችን እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ነው ያለው አሁን ላይ ላይቭ እየገባ ያልሆነው በተደጋጋሚ ቴዶም ነግሮናል ትንሽ እረፍት ማድረግ አለበት እንዲሁም ደግሞ ኳስ በመሬት የሚባል ነገር አለ ማለት ነው የወንድማችን እፎይ አካውንት ስድስት መቶ ምናምን ሺ ያለው ከ600ሺህ በታች ባለ አካውንት እፎይ እያሉ እየከፈቱ የተለያየ መረጃ ከዚህ በፊት የለቀቃቸው ቪዲዮዎች እንደ አዲስ ያሁን እያስመሰሉ እየለቀቁ ነው። በዚህ ነገርም እንዳትታወቁ ልናሳስባችሁ እንወዳለን። ሲመጣ ወይም ደግሞ ላይቭ መግባት ሲኖርበት መልእክት ሲኖረው በራሱ አካውንት ያስተላልፍላቸዋል። እፎይ ማለታችንን እንቀጥላለን። ለእፎዮች ፍትህ መጠየቃችንን እንቀጥላለን። ከዛ በተረፈ ግን ምንም የምንታወቅበት ነገር አይኖርም። ቴዶ ዘሩፋኤል ላይፍ ገብቶ ዛሬም በደንብ ነግሮናል። ይሄንን ድምፅ አስተጋቡት። እታችን ስቲያ ውስጥ ልን ቃሎት ያሰማል። እናመሰግናለን በጣም እና ወንድማችን ውፍ ያለበት ሁኔታ በጣም ሰላም፣ ምንም መፍራት መታወቅም አያስፈልግም። ምንም በመሰረቱ ምንም ቢያደረጉት ምንም ነው አሁን ለእኛ ምክንያቱም በጣም ትልቅ ጥያቄ እነሱ ውስጥ አስቀምጧል። ለምሳሌ ያክል ተመልከቱ ይሄን ቪዲዮ። አንዳንድ ሰው አላማህ ምንድን ነው ይለኛል በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም፣ በውስጡ እስልምና ወደ ኩፍር መሄድ ፈለገ፣ እናርዳሃለን ከሄድክ እንዲህ አላመነበትም። አላህ እንዲመለክ የሚፈልገው አምነህበት፣ ከካድክም ካላሳመነህም መብትህ ነው ቅያማ ቀን ላመኑት የራሱ ምንዳ አዘጋጅተዋል ለካዱት የራሱ ቅጣት አዘጋጅተዋል። ቅያማ ቀን ነው የቸገረን ዛሬ የአላህ ተወካዮችነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻራሆቻቸውን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለ? ከዛሳቸው ደግሞ እንደኔ እንደኔ ነው ሐራም ነው። ይህን እንደዚህ አይነት አጠያይቅ አጠይቁ። ይህንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ እያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ትልቁ ነገር ይሄ ነው እንግዲህ። ራሳቸው እንዲነቁ እንዲያነቡትና እንደሚጋጭና ትክክል ሆነ እንዲያዩት አልተደረገም። አስተምሮቸው ምንድን ነው የሚለው? ክርስቲያን ከሆነ ሰው ይገር ነው የሚለው ሁሉም ክርስቲያን እስኪሆን ድረስ ጥረሳቸው የሚለው እንዴት ልቀበለ? ያለን ያለ ይሄን ነገር መልሱለት። ከምሰርቡት እሱንም ሙስሊም ወንድማችሁ ነው መልሱለት። እ ለእኛም ካልመለሳችሁ መልሱለት። እ እንዴት ነው አንድ ሰው እስልምና አልተቀበልክም ብሎ የሚገደለው? ይ እሱን ጠየቀ አልጠየኳቸውም እኔ። እንደዚህ አይነት አዲሶች እንዳሏችሁ ማውቃቸው በጣም ትልቅ ነው። ለእፎይ በጣም ትልቅ ነው። ለእፎይ ብችሉ እናንተ ማንበቡ ካልቻላችሁ ሌላም ዝም ብላችሁ ብትቀመጡ መልካውን አፈልጋለሁ። ወንድማችን እፎይ ከሀገር ወጣ ከዚህ ሲወረበት ሲወራበት ነበርና ስለዚህ ነገር የሰጡን ምላሽ አሰማችሁ። እንዲሁ ደስ የሚለው ዜና ምንድነው እሱ። እፎይ ከሀገር ሊወጣ ነው፣ ኤርፖርት ተጠብቁት፣ ሞያሌ ጠብቁት፣ ምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣ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 እና ወንድማችን ውፌ አሁንም ቢሆን በሰላም እንደ እንድታውቁ ፈልጋለሁ። ማንም ሊነካ አይችልም ወንድማችን ከህግ በቀር፣ ህግም ጥፋት ካለበት ይነካዋል። ክርስቲያኖችም ይሄ ነገር አውቃችሁ ነቅታችሁ እንድትቀመጡ እና ወንድማችን ምንም እንደ በቃ በጌታ ይታመናል። ጌታ ይጠብቀዋል። ያመነበት ጌታ ለክፉ አሳልፎ አይሰጠውም። አባቱ ነው። አባ ደግሞ ልጁን ለተኩላ እንደማይሰጠው ሁላ ጌታም ልጁን ለተኩላ አይሰጥም ባሉ ጫጭሩ። ስለዚህ ምንም ስለወንድማችን ወንድማችን ውፌ በቻለን ጸሎት ማድረግ ነው። በቻለን ጸሎት እናደርግለት ከዛ ወጪ ያለው እግዚአብሔር ነው የሚወጣው። ጌታ ራሱ ነው የሚወጣ ለሱ ብሎ የተዋጋው እሱ ጨይ እሱ ጨርሰዋል። እኛ ነጭ ነገር ብለ ማንፈልጋለሁ። እስቲ አንድ ከውፌ ባለ የመጣው ወንድማችን አለ ከትግራይ ላሰማችሁ የነሳውን ሐሳብ፣ ቁርአን በሱራ 3 59 ላይ አላህ ዘንድ ኢሳ እንዳደም ብጤ ነው ከአፈር ፈጠረው ከዚያም ሰው ሆነ አለው ሰው ሆነ ይላል ቁርአኑ ኢሳ እንዳደም ብጤ ነው ለምን ሊል ይችላል? ይህ ማለት ባለ ሀሳቤ ኢሳ ወይም የኢሳ አፈጣጠር እንዳደም አፈጣጠር ነው ማለት ነው። ወይም የኢሳ መወለድ እንዳዳም መገኘት ነው፣ እንዳዳም መፈጠር ነው ማለት ነው። የአዳምና የኢሳ መገኘት ተመሳሳይ ነው ለማለት ነው። ለምን ይህን ሊል ቻለ? በዚህ ያስተምሯቸው በእስላሙ ይዘንድ የቁራን ጸሐፊ በነበረበት ዘመን ሁለት ችግሮች ተፈጥረው እንደነበሩ እንድንረዳ ያደርገናል። ሁለት ችግሮች፣ አንደኛ ክርስቲያኖቹ ቁርአኑ በተገኘበት ዘመን ወይም ደግሞ በተጻፈበት ዘመን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው እያሉ ያስተምሩ ስለነበር ለእስልምና አስተምህሮ ይህ ትምህርት አስቸጋሪ ሆኖ እንደነበር መረዳት እንድንችል ያደርገናል። ሁለተኛ፣ አሁንም በክርስትና አስተምህሮ የሰው ልጅ የእግዚአብሔር ምሳሌ ነው ወይም ባህሪያ እግዚአብሔር ነው የተፈጠረው በክርስትና አስተምህሮ ስለዚህ በክርስትና አስተምህሮ ንግበር ሰብአ በአርአያነ በአምሳሊነ፣ ሰውን እንደ ምሳሌያችን እንደ መልካችን እንፍጠር፣ በአርአያችን በምሳሌያችን እንፍጠር የሚል ቃል ስላለ ሰው የእግዚአብሔር ምሳሌ ነው ስለተባለ ይህን አስተምህሮ በዘመኑ ለመቃወም ያስችላቸው ዘንድ የግድ አንድ ሀሳብ ማምጣት ነበረባቸው። ይሄ አስተምህሮ ለእስላሞቹ ችግር ሆኖባቸው ነበር ማለት ነው። እንዳልኳችሁ አንደኛ የኢየሱስ ክርስቶስ የባህሪ አምላክነት ወይም የእግዚአብሔር አብ የባህሪ ልጅ መሆኑ፣ ሁለተኛ ሰው ባህሪያ ስላሴ መፈጠሩ። ይሄን ለመከላከል ቁርአኑ የሄደበት ርቀት ሁለት ችግሮችን እንዲፈጥር ምክንያቱ ሆኗል። ሁለት ችግሮች ውስጥ ገብቷላሁ። አንደኛ አደም ወይም ደግሞ ሰው የእግዚአብሔር ምሳሌ ነው የሚለው ሐሳብ ፈጽሞ ለመራቅ አላህ የሚሉትን በስራው ምን ያህል ዝቅ እንዳደረጉት እራሱ ይነግረናል፣ ወይም ደግሞ እኛ እንድንረዳ ያደርገናል። ይህ ምንድን ነው? ለምሳሌ አደም በሶስት መንገዶች ነው የተፈጠረው አንደኛ በነጠረ ጭቃ፣ በጥቁር ጭቃ፣ በደረቅ ጭቃ። ስለዚህ አፈር ላይ ውሃ ያን ደግሞ እስኪ ወካ መጠበቅ እስኪጠቁር መጠበቅ እስኪሸት መጠበቅ፣ እስኪ ደርቅ መጠበቅ። ይህ ሁሉ የሰው ልጅ እግዚአብሔርን ይመስላል የሚለውን ሐሳብ ለመቃወም የሄዱበት ርቀት ነው። ጥቁር ከሚገማ ጭቃ ከሚቅጨለጨል ሸክላ ጥቁር የሚገማ ጭቃ ከዚህ ተፈጠረ ብሎ በቁርአን ውስጥ ሐሳብ ማስቀመጥ የተፈለገው የሰው ልጅ እግዚአብሔርን አይመስልም። እንዲህ አይነት ቦታ የተገኘ ፍጥረት እንዴት አላህን ይመስላል ማለት ነው። የሚገርመው ነገር ቁርአኑ እንደምታውቁት፣ ዋና ዋና ሐሳቦችን ከመጽሐፍ ቅዱስ እየወሰደ እሱ በሚፈልገው መንገድ ጠምዝዞ የተረጎመ መጽሐፍ ነው። በብዛት የመጽሐፍ ቅዱስ ጥገኛ ሆኖ ነው የምናገኝ። ስለዚህ ይሄን በመናገሩ አላህን ቁጭ ብሎ ጭቃ ሲጠፈጥፍ የሚውል ሕፃን አይነት አድርጎ ነው የሳለው። ስለዚህ ይህ ልክ አይደለም። ይህን ችግር እንዲያመጣ ምክንያት ሆኗል ማለት ነው። ሌላው ስህተቱ ነው የሰው ልጅ ከአዳም ዘር የተገኘ ነው የሚለውን አስተምህሮ ፈጽሞ የሚክድ አስተምሮም አለው። ለምሳሌ ከሚገማ ጭቃ ከቶች ያለው ለአዳም ብቻ ነው ማለት ሰው ከአዳም ዘር አልተገኘም ወደ ማለት እንድንሄድ ያደርገናል። ስለዚህ ኢሳ የአደም ምጤ ነው የሚለው የሚለውን ሀሳብ ዋሽቶ ነው ያቀረበው ማለት ነው። የአደም ብጤ ፈጽሞ ሊሆን አይችልም። ክርስቲያኖች ኢሳ ወይም ደግሞ ኢየሱስ ክርስቶስ የአላህ የእግዚአብሔር የባህሪ ልጅ ነው ብለው ስለሚያምኑ በአላህ ዘንድ እንዳደም ብጤ ነው ማለት ኢሳ የተወለደው ያለና ያለ አባት ነው፣ አደም የተወለደው ደግሞ እንደዚሁ ነው። ስለዚህ ተመሳሳይ ነው ማለት ይሄ ውሸት ነው። አደም ሲፈጠር ሶስት አይነት መንገዶች አሉት። ከጭቃ ከጥቁር ጭቃ ከደረ ጭቃ እንዳልኳችሁ ወዘተርፈ ሌላው ያለ አባትና ያለ እናት ነው ካፍር ነው አባትም እናትም ፈጹም የለውም የኢሳስ በስልምና አስተምህሮ ያለ አባት ቢሆንም ከድንግል ነው የተወለደ ከድንግል ብቻ መወለዱ ሳይሆን መወለዱ ብቻም ሳይሆን እንደ አደም አልተሳሳትም። የአደም አይነት የአፈጣጠር ቅደም ተከተል ወይም ሂደት ወይም ፕሮሰስም የለውም ስለዚህ ፍጹም እየዋሸ ነው ማለት ነው። ይህን ሊል የቻለበትም እንዳልኳቸው በእስላሞች ለምንድን ነው የአድን ብጤ ነው ያላችሁት ብላችሁት ጠይቋቸው። ኢሳ የአላህ ልጅ ነው ስለሚሉ ነው የሚሏቸው። ሌላ የተለየ ነገር የለውም። ወይም ክርስቲያኖች ኢሳ አምላክ ነው ከድንግል አምላክ ነው ብለው ሲያምኑ ከድንግል ስለተወለደ ነው ያሉ ስለመሰላቸው ነው የቁራን ጸሐፊ ወደዚህ ዝንባሌ ውስጥ የሄደው። ክርስቲያኖች ኢሳ አምላክ ነው ሲሉ አምላክ ነው ያልነው ከድንግል ስለተወለደ ነው የሚሉ ስለመሰላቸው ወደዚህ ስህተት ውስጥ ገቡ። በመሰረቱ ክርስቲያኖች ኢሳ የሚሉት የክርስቲያኖች ኢየሱስ የሚሉት ከሆነ ለማለት ነው። አምላክ ነው የሚሉት ክርስቲያኖች ከድንግል ስለተወለደ አይደለም፣ ጥንቱንም አምላክ ስለሆነ ነው። አምላክ የሆነው ከድንግል ስለተወለደ ሳይሆን ከድንግል ከመወለዱም በፊት አምላክ ስለሆነ ነው። እኛ አምላክ ነው ያልነው አምላክ ሆኖ ሳለ ከድንግል ስለተወለደ እንጂ ከድንግል ስለተወለደ ብቻ ደግሞ አምላክ ነው ያልነው። በሰላሞች አመለካከት ወደዚህ ውስጥ ነው የሄዱት። አይ ከድንግል ስለተወለደ አምላክ አሉት ወይም ያለ አባ ስለተወለደ አምላክ አሉት። አይደለም ብን እንኳን ማንለውም ብንልም እንኳን አደም የኢሳ ምሳሌ ሊሆን አይችልም። ምክንያቱም አደም ኢሳ ያላባትም ቢወለድ ያለናት ተወለ በእናት ነው የተወለደው። አድም ደግሞ አባትም እናትም ፈጽሞ የለው። ስለዚህ ቁርኑ እንደነገርኳቸው ቁርአኑ በተጻፈበት ዘመን ክርስቲያኖች ኢሳ ከድንግል ስለተወለደ አምላክ ነው የሚሉ ስለመሰላቸው አምላክ አይደለም ለማለት የተቀሙበት መንገድ የሰው ልጅ የአርያ ሥላሴ በእግዚአብሔር ምሳሌ ነው የተፈጠረው ስለሚል መጽሐፍ ቅዱስ ከዛ ለመራቅ ሌላውና ዋናው ደግሞ ቁራኑ የመጽሐፍ ቅዱስ ጥገኛም ስለሆነ ወይም ሀሳቦቹን ከመጽሐፍ ቅዱስ ስለሚወስዳቸው አንዳንዶችን ወደ አላስፈላጊ ትርጉም መውሰዱ እንዳለ ሆኖ ማለት ነው ፍጹም ከመጽሐፍ ቅዱስ የተወሰደ መሆኑን እንዳንረዳ የሄደበት ርቀትም ጭምር መሆኑን እንድንረዳ ያደርገናል። ወንድማችን እግዚአብሔር ይስጥልን። እንግዲህ በጣም በርተን እንደምትሰራ ተስፋ እናደረጋለን። በርተን ለማለት ፈልጋለሁ። ሄራችን ይመስል ነበር። በቪዲችን ኦፕን የተማራችሁበት አዲስ መረጃ እንዳገኛችሁበት አልጠራጠርም። በቀጣይ ባሪፍ እና በአስተማሪ ቪዲዮ እስከምንገብ ድረስ በቻሉ አቅም ሆነ ቢሆን በሊቢያ የታፈኑ የታሰሩ፣ የተቃቢ ለሚገኙ ኢትዮጵያውያና ኤርትራውያን ወንድሞቻችን ድምፅ ነው ለማለት ፈልጋለሁ። ላክና ሼር ሰብስክራማግ እንዳረሳ ጨርቆዩልኝ